ፎይ የተባለው የነቢያ ጅንተ ሳዳቢ ምላሱ ረጅም ነው። ሰውነቱ ቀጭን ነው። ኢንሻላ መሞቱም ክርብ ነው እስኪመጣ ድረስ አለ። የእስራኤልን ከተማ አጨሩስ ማለት ድጋሚ እመለሳለሁኝ አላቸው ግን ብሏቸው ሁለት ሺህ ዓመት አለፈ። አልመጣም። ትል ነኝ ያለው ኢየሱስ እኔ የወንድ ከንፈር የሚሰማው ኢየሱስ፣ የሰው ብልት የሳመው ኢየሱስ፣ እመጣለሁ፣ ሁለት ሺህ ዓመት አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትል ነኝ ያለው፣ የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ። ሰው አይደለም፣ ትል ነው። እንዲሁ ደግሞ በጣም ብዙ ነገሮችን ያጋራ ኢየሱስ። ክርስቲያኖች የሚያምኩት አካል አለ፣ እርሱ አካል ዘሩ አይታወቅም ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ ዘር ሐረግ ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር? ሲያደገ ነበር ለነቢያቶቹ ነቢያቶቹ ያ ጀማዓ በ15 ብር ሐያ ብር ነው ያለኝ፣ ሐያ ብር ነው ያለኝ አምስት ብር ቀንሱበት እናንተ በ15 ብር ሴቶችን ሲያስጨበጭባቸው ነበረ ኢየሱስን እዚህ መጽሐፍ ታይታችኋል። የመጽሐፍ ፈይ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው አለ የሚለውን ላሳይ። ጣዖት አምላክ ነበረ። ዲያቆን ብንያም ፍሬው በዘመኑ የነበረ በንፅፅር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳሳደዱት ከነ ቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ። ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ እግዚአብሔር ፍነስ ለምን አትወስዱም? ላለፉት ስድስት እና ሰባት ወራት እኔ ከስሩኝ ስሰማችሁ ነበረ በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት ሴንሴቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረው ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል ይሄ እናንተ ስራ ውጤት ነው ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዘም የሚለው ለምን ዝም አለ ለምን አጎምጉሞ ለራሱ አውርቶ ለምን ዝም አለ ያኔ ለምን አልተጮኸም ከየትኛው ተቋም ነው የምትወጡት ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናቸው። ስለዚህ ኃላፊነታችሁን ውሰዱ። እናንተ ቀድማችሁን ነገር ትፈልጉና ከዛ ሌላው መልስ ሲሰጥ ወይም ደግሞ ሪያክት ሲያደርግ ዲፌንድ ሲያደርገ ራሱን እየየ ትላላችሁ ታለቅሳላችሁ፣ ተበዳይነን ትላላችሁ፣ ተሰደበ ሃይማኖታችን ትላላችሁ። ከትንሽ እስከ ትልቅ የቪክቲም ሜንታሊቲ አላችሁ፣ ወይም ደግሞ የተበዳይነት የበታችነት ስሜት አለባችሁ። ኦኬ፣ የሌላውን ሰው ኢንፎርሜሽን ታጠፋላችሁ። ለምሳሌ ከተሳደቡት አንዱ ይሄ ወንድም መካኒሳ አካባቢ ብዙ ጊዜ አይቼዋለሁ፣ ታክሲ ተራው አካባቢ መብራቱን አለፍ ብሎ ማለት ነው። እዛ አካባቢ ይኖር ይመስለኛል። ቤቱን ኤግዛክትሊ አላቅም። ስለዚህ መካኒሻ አካባቢ ብትሄድ አታጣውም። ይሄንን ሰውዬ አላየኝም፣ እሱ አያውቀኝም፣ እኔ አውቀዋለሁ፣ ብዙ ጊዜ አይቼዋለሁ። እና መንግስት የያዘው ነገር ያስጀመረው እሱን ካስጀመሩት መሃል እሱ አንዱ ነው ማለቴ ነው፣ በእሱ ነው የጀመረው ማለት ሳይሆን ስለዚህ ይያዝ እሱም ለሕግ ይቅረቡ ይቅደሙ፣ እስኪ መጀመሪያ ተሳዳቢዎቹ። ከዚያ በኋላ ሪያክት ያደረገው እፎይ፣ ወይም ደግሞ ስለተሰደበ ለስድቡ መልስ እየሰጠው ሊያውም፣ ደግሞ በስድብ አይደለም እፎይ መልስ የሰጠው። እፎይ መልስ የሰጠው በመረጃና በማስረጃ ነው። እነሱ በስድብ ለተናገሩት እፎይ በመረጃ መልስ ሰጠ። እዚያኔ እፎይን ጠይቁ። መጀመሪያ ግን ይህንን ጀለስ ለሕግ አቅርቡ። ከዚያ እኔ እፎይን ደውዬ መንግስት ይፈልግሃል፣ አንዴም ቢሮ አንድ ላይ ሄደን ደረስ ብለን እንመለስ እለዋለሁ። እፎይ እሺ ይለኛል። እሱ ችግር የለም። ይህ ወጣት እፎይ የተባለ ወጣት እምነቱን ከመከላከል ውጭ የተናገረው ነገር ሌላ ምንድነው? ምንድነው የፈጸመው ጥፋት? ምንድነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈው። አሁን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም። ልጅ እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛን ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባልን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው ይልች? አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ የተከፈተ ቤት ነው ያለ ማንም ሰው ነው ዘው ብሎ የሚገባው ኡስታዙም እየተነሳ ቤተ ክህነት ይላል አሁን እንግዲህ እንደምታዩት ሰሞኑን የነበረውን ነገር ትመለከታላችሁ። ትናንትና በክርስቶስ የማዳን ስራ ውስጥ የነበረውን ጫጫት ትመለከታላችሁ። አሁን ደግሞ ሙስሊሞች እንደዚህ በሞብ የተነሱበትን ነገር ታያላችሁ። ትናንትና ደግሞ የተፈጸመውን ነገር አይታችኋል። በፕሮቴስታንትና ወንድሞቻችን ይልቅ የብሽሽቅ አይነት ነገር በሚመስል መንገድ የኢትዮጵያ ኦርቶዶክስ ተወልደን የምትጠቀበት ነው ያተ ቅዱሳት ወጥተው መቋሚያውን ከበሮን ይዘው ይሄ ሁሉ ሲሆን ጭጭ የኛ አባቶች እነዚህ ወጣቶች መስዋዕትነት ይገባራሉ። አሁን ይህ ልጅ ትገደላለህ፣ ገላ አለው እያሉ ይዛቱበት ነው። ቤተክርስቲያኗ መቆም አልነበረባትም እንደተቋም ማለት ነው። ልጄ ብላ ማለት ነው እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከርኩ አይደለም እንደ አንድ ተራ ምዕመን ምን ምን ማቅ ምዕመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን፣ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ቅዱስ ሲኖዶስ፣ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንደ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት ኢትዮጵያ ኦርቶዶክስ ቤተክርስቲ አሁን ዛሬ እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ። ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ፣ እኔም ዳንኤል ክብረት ነኝ ብለን፣ ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ፣ እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከር ያለባቸው በየትኛውም መንገድ ላይ ማለት ሲጀመር በየትኛውም መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም ለማንም ለሙስሊሙም አይጠቅመው ማይጠቅመው ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው። የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛውም እምነት ተቋማት ስለሌለ አይጠቅምም ለማንም አይጠቅም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታሁን የምንሰማቸው የምናያቸው ነገሮች እኮ ከባድ ናቸው። ይፈለጋል። ሰላም ውድ ኦርቶዶክሳን፣ ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። ሃይማኖታችን፣ ማህተባችን፣ ቀይ መስመራችን ስለሆን ቀይ መስመራችንን ለመሻገር ቀይ መስመራችንን ለመርገጥ እንዳትሞክሩ። በዚህ ዘመን ያላችሁ የሌላ ቤተ እምነት ሰዎች እናንተም ልትጠነቀቁ እናንተም ስርዓት ልትይዙ ይገባል። እንግዲህ ዲያቆን ቢኒያም ፍሬው በዘመኑ የነበረ በንጽጽር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳሳደዱት ከነቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ፣ እንግዲህ የተለያዩ ቪዲዮ ሼር ሲደረጉ በዚህ በቲክቶክ መንደር እያያችሁ ነው። ብዙ ሰዎችም ሜንሽን አደርጋችሁ እኛ ፈልገን ልናገኘው ይገባል። እኛ ኦርቶዶክሳን አለን ከጎንነን ልንለው ይገባል። ልንረዳው፣ ልናግዘው ከጎኑ ልንቆም ይገባል። ስለዚህ በዚህ ዘመን ማሳደድ የሚባለውን ነገር ከአይምሯችሁ አውጡት ከአእምሯችሁ አውጡት። እሺ። የሚሳደድላችሁም የለም። የቅርብ ጊዜ ትዝታ ነው። ከአንድ ዓመት በፊት ቅበት የሚኖሩ ኦርቶዶክሳውያን እንዳሳደዳችኋቸው፣ ከቀያቸው እንዳፈነቀላችኋቸው ታሪክም የሚረሳው አይደለም። እኛ ኦርቶዶክሳውያን ባለማኅተቦችም የምንረሳው ጉዳይ አይደለም። እንደዚህ አይነት ነገር በዚህ ዘመን ልታደርጉ የምትፈልጉ የሌላ ቤተ እምነት ሰዎች ስርዓታችሁን ልትይዙና ልንፈራችሁ ወይም ደግሞ ልንሮጥላችሁ ወይም ቀያችንን ለቀ ልንሸሽላችሁ እንደማንችል ልታቁት ይገባል። ዲያቆን ብንያም ፍሬውን ፈልገን እናገኘው አንዳንዶቹ አባቶች ጋር ምጃለው ተተናጠልን ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም ብቻ ክርስቶስና ወላዲታ አምላክ እናትነቷ አማላጅነቷ ስላለ በአማላጅነቷ በጠብቆቷ በልተንም እናድራለን ጠጥተንም እናድራለን። ተጠብቀንም በክርስቶስ ጠባቂነት እንኖራለን በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለን ሕዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ? ለአንተ ጠበቃ የሚቆምልህ ምናልባት ጠበቃ የሚቆሙልህ ቅዱሳን መላእክትና ወላዲተ አምላክ መብራሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ምእመናን የሰሙት በጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈኑ ነው የምንኖረው፣ በጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት፣ እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት። ምእመናን አልሰማም። ምናልባት አሁን ምእመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር ጋዜጠኞችም ጠይቀው ነበር፣ ግን ለልጆቼ አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ለልጆች ጋዜጠኞች ጠይቀው ነበረ። ለልጆቼ ግን አደጋው ስላለ ብዬ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል አንትን ደሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴን ምን እንትልል ይችላል፣ ለምን ለቤተሰቦቼስ፣ ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት፣ ወይም እንደ ሰው ልጅ በነጻነት እየኖሩ አይደሉም። የነሱን ነጻነት ግን እጅግ በጣም እፈልጋለሁ ያ በስሜ ደግሞ ዲያቆን ብንያም ብሎ የሚያወጣውን ሰውዬ ስም አለው፣ በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው፣ ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌልን የሰበከው ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው፣ በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደሞ መንግስት በዚህ ሰውዬ ላይ ወይም ደሞ ህዝበክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ፣ እኔ መልሳለሁ። በእኔ ላይ አንዴ እንትም ብሏን። ግን በኔ ስም በኔ ፎቶግራፍ ሰዎች አይጠቀሙም። ትክክለኛው ዲያቆን ብንያም ማለት 2001 ላይ 2001 2001 ነሐሴ 27 ቀን ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ። በ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢኒያም ቤተክርስቲያን በጋዜጣ ወጥታለች። ጋዜጣው አለ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታል። እና ና ያን ጋዜጣ እህዳችሁ ጠይቃችሁ እውነተኛውን ቢኒያም ማወቅ ትችላላችሁ። እውነተኛው ቢኒያም ደግሞ ሐሰትን ከእውነት ጋር አትቀላቀል በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ ነው ሰገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ብንያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል፣ ሲዲሁም ተለቋል። እዚያ ላይ ፎቶውንም ማንነቱን ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የእነሱን እይት ማለት አልችልም። ልጁ ዲያቆን ብንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ፣ በዚያ ላይ ማየት ይቻላል። ይሄ ነው እንግዲህ ያለው ነገር ትናንትና ዳታ አብርቼ ነበር እና ብዙዎቻችሁ እንደጠፋሁም ገልጻችሁልኛል። አዎ የጠፋበት ዋናው ምክንያት ይሄ ነው። በመከራዊ ምክንያት ነው የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዊ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል የተለመደ ሆኖ አለ። እግዚአብሔር ይመስገን፣ አልከፋኝም። እግዚአብሔር ይመስገን፣ አካሌ አልጎደለም። ምናልባት እግዚአብሔር አምላክን በምን ቋንቋ ብገልጸው ብገልጸው አረካም። እኔ በእውነት አንደበት የዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገነም፣ እግዚአብሔር ሁል ጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል፣ የእኔ ምስጋና ግን የትም አይደርስም። አሁንም ለአባቶቼ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም

አሁንም ፍቅሯ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራ ሁሉ አስመልጠኛለች። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት ምስጋና ይሄ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ፣ ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆቼን ድጋሚ አይኔ ላይ እርስ በርስ አስተያይቶኛል። አይቻቸዋለሁ። በጣም ተጎድቼ ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ። እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል። እግዚአብሔር ይመስገን። መናገር አንደበት የለኝም። ባመሰግነው ምስጋና የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ ምንም ልለው አልችልም። እግዚአብሔር ይመስገን ተርፌ አለው። ያዘናቸው የተከዛቸው አላቸው እግዚአብሔር ስላለ ኖራለሁ ብያቸዋለሁ። እዚህ በፊት እግዚአብሔር ካልፈቀደ፣ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይቱ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት፣ በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኑር ያለው ተርፍ ያለው ክብር ይግባው፣ አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ፣ ለእኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ፣ ደህና ነኝ። እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ፣ ደስተኛ ነኝ። ብቻ ግን በጣም የሚሰማኝ በቃ በልጆቹና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁልኛል እና በዚያ ምክንያት ነው በጣም የተሰማኝና እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ፣ በእያላችሁበት የድንግል ማርያምን ልጅ አመስግኑልኝ። ለእኔ እንደሚሰራው ሁሉ ለሁሉ ከሰራለት እንጃ በጣም ለኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለኔ የተለየ ነው። ለእኔ በእውነት ወላጆች አያደርጉልኝም፣ እንደዚህ አይነት ነገር አድርገውልኝም አያውቁም፣ ሊያደርጉልኝም አይችሉም። እሱ እንዳደረገልኝ ወላጆቼ ያደርጉልኛል፣ በፍጹም አልችልም፣ አይችሉም፣ ሊያደርጉም አይችሉም። ፍጡር ሊያደርግልኝ አይችልም። ምናልባት እናቱ ድንግል ማርያም፣ የእሱ ታዛዦች የሆኑት ቅዱሳን፣ የእግዚአብሔርን ስም የያዙት፣ ቅዱስ የሚለውን መጠሪያ የያዙት ቅዱሳን ያደርጉልኛል፣ አድርገውልኛል፣ ወደ አምላካቸው አሳስበውልኝ። የእኔ ኃጢአትማ እንግዲያ ወደ አምላክ የሚያስጠጋይ አይደለም፣ የእነሱ በረከት የእነሱ ምልጃ ነውና፣ እግዚአብሔር ይመስገን ተርፍ ያለው በእግዚአብሔር ቸርነት ለዚህ በቅቻለሁ። እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ይብዛልኝ ይጠብቅልኝ። የዚህ ጉዳይ ጥቃት ከደረሰባቸው ሰዎች መካከል አንዱ ነኝ የእኛም ቤት ታሪክ ብዙ ማያውቅ ሰው ካለ እንግዲህ ይፋ ማድረግ ይኖርብናል። ይህን ስናወራው አሁን እንዲህ ተረጋግቼ እንደዚሁ ምናምን ስል በአንድ ነገር ከተነሳ እነዚህ ክርስቲያኖች ናቸው የእንትን ጠላቶች ምናምን የሚል አሁን ልክ እንዳየናቸው አይነት ቪዲዮ ተቀናባብሮ ከስልሳ በላይ ቤት ላያችን ላይ የነደደ ሀብት ንብረት የወደመብን ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ መካከል አንዱኛ ነኝ። የዚህ ጉዳይ ተቀባዮች ጭምር ስለሆንኩ ነው። ማሞረክ ተጠቂ አይናችን እያየ ያደግኩበት ሰንበት ትምህርት ቤት ያገለገልኩባት ደብር የት ገቡ እንኳን አላለችም። አራት አመት ሆኖናል። ቦታው እንደወደመ ነው እንደተቃጠለ። ዛሬ ሁሉም ሰው በውስጡ አለው። ግን ዛሬ ተነስቼ አጠቃላይ የእስልምና ሃይማኖት ተከታይ ወይ እንደዚህ ይገደል አልልም። ለምን ሲባል ሰላማዊ የሆነ ሰው እኮ አለ ምንም ማያውቅ ደግ የዋ ንጹህ ምንም የማያውቅ ስትሲርብ ሊያበላ የሚችል ሰው አለ። ይሄ ማለት ግን እኛ ጋር ሁል ጊዜ ድምጽ የለም ማለት አለ፣ የምንጠብቀው ነገር አለ። ወጥቼ እኔ ብናገር እንደዚህ አድርጎኛል፣ ለይና አድርጎኛል፣ እንዲህ አድርጎኛል ምናምን ብል፣ ሌላ ቦታ ሌላ ደግሞ ይገደላል። እኔ አይምሮ መጠቀም አለብኝ ብለን ነው እንቁጫለሁ የወጣኸው እኮ ቤተ ክርስቲያኔ ለምን ተቃጠለች? ሃይማኖቴ ለምን ተነካ? ለምንድነው ክርስትና የተነካው? የእኔ ክርስትና ችናት ምናምን ብለህ ተናገረ ሊሆን ይችላል። ፊት ለፊት የቆምከው ተገን ያረከው ምኖችህን ነው? ወንድሞችህን ነው? የክርስትና ወንድሞች ያለው ቢቃጠል ቢነድ ምን ቢል፣ የሚያበሉኝ የሚያጠጡኝ፣ ዛሬ እኮኛ በየቤት ክራይ እኮ ነው እየተንከራተትን ያለ ነው። ምን ያህል ደግሞ ጎዳና የወደቀ ብዙዋል። ቤተሰቡ ጨርሶ አልቆበት ቁጭ ብሎ እያዘነ ያለ ሰው አለ። ሻሸመኔ ሄደ ብትጠይቅ ይነግሩሃል። ስልጤ ሌይ ሄደ ብትሄድ ይነግሮሃል። አሰበ ተፈሪ ጭሮ ብትሄድ ይነግሯል። ሐረር ብትሄድ ይነግሩሃል። የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለ ምንድን ነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ የሚመለከተውም አያውቀውም ነበር። እነዚህ ሁሉ መጽሐፍ ውስጥ ታተመው አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አያገባ አታቁትም ነበር እናንተ አይመለከታችሁም ነበር ወይ የኢየሱስ አስተምሮ ምን ነበር የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ይጽፍ እሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር ይሄ ሰውዬ የጻፈው ግን ሙስሊሙ ነው እነማን እነማን ላሳያችሁ መሰላችሁ ላውጣላችሁ ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በአሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሑፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን? በአያልነህ መሐመድ በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነቢይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍም ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 33 ወሳኝ ጥያቄዎች ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ፣ በውስታስ አቡበከር፣ በአህመድ ድንጀበል። 33 ጥያቄዎች የክርስቶስ ውስጥ በውስጡ ምን እንዳካተተ ላሳያችሁ የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይ ነው የሚተነትነው። አህመድ እንጀበል ነው። ቄስንትን አላልኳችሁ፣ ፓስተርንትን አላልኳችሁ። በውስጥ እየተንጫጫችሁ ነው። ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋሉ። ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት ስድስትና ሰባት ወራት እኔ ከስሩኝ ይሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጎምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል መነሻው ግን የኛ ልጆች ናቸው። ስለዚህ ሀላፊነታችሁን ውሰዱ ዮዲት አርባ ዘመን ስትዋጋ ኖረች ዮዲት አለፈች ቤተክርስቲያን ግን አለች ግራኝ መጣ 15 ዓመት ተዋጋት ግራኝ አለፈ ቤተክርስቲያን ግን አለች አየው ደርግ መጣ እንደዚሁ ቤተ ክርስቲያን ተዋጋት። ደርግ አለፈ፣ ቤተ ክርስቲያን ቅጥ አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተ ክርስቲያን ቅጥ አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተ ክርስቲያን ትቀጥላለች። ወደዚህ ለ እንዳ ይመስለ ሞድሞድ ክርስቲያን ከሆንክ ክርስቲያን ነኝ ነኝ ነፍስህ ትፈራለህ፣ ተፈራለ፣ ትንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። ዲህ አይነት መልፈስ መልፈስፈስ የለም። ዓለም ይጠላሃል፣ አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ፣ ሀቁ ይሄ ነው። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገልለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህደዋል። ሰማይና ምድርን ከፈጠረው ጋር ተዋህደዋል። እሱ ግንድ፣ እኛ ቅርንጫፍ ነን።